አሰላሙ አሌይኩም ወረሕመቱላሁ በረካቱ እንደምናላችሁ። ውድን የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን። ቪዲዮውን በላይክና ሼር ይጀምሩ። ቀጥታ ይዤላችሁ ወደ መጣሁት ዝርዝር መረጃዎች እናመራለን። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ከጉራጌ ዞን የተነሱ ናቸው የተባሉ ታጣቂዎች በፈጸሙት ጥቃት 12 ሰዎች መገደላቸውንና የጸጥታ ኃይሎች ደግሞ 22 መግደላቸውን ነዋሪዎችና የአካባቢው ባለሥልጣን ገለጹ። በኖኖ ወረዳ ሀሎ ዲኒቂ መንደር ባለፈው ቅዳሜ ጥቅምት 8 2018 ምሽት ላይ በተፈጸመው ጥቃት 22 ሰዎች መገደላቸውን ነዋሪዎች ሲናገሩ የኖኖ ወረዳ አስተዳዳሪ ግን የተገደሉት 12 ሰዎች መሆናቸውን ለቢቢሲ አፋን ኦሮሞ ገልጸዋል። ጥቃቱ ከተፈጸመ በኋላ የመንግሥት የጸጥታ ኃይሎች በአካባቢው ተሰማርተው እርምጃ መውሰዳቸውን የገለጹት የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ሉሌሳ የተገደሉት 22 ናቸው የሚባለው ውሸት ነው። 12 ናቸው የተገደሉት። ከ22 በላይ የተገደሉት ከታጣቂዎቹ ወገን ነው ብለዋል። ጥቃቱ የተፈጸመበት መንደር ነዋሪዎች ጥቃት ከጉራጌ ዞን ተሻግረው የመጡ በፋኖ ታጣቂዎች ቅዳሜ ምሽት ላይ አሰቃቂ ጥቃት ፈጽመዋል ሲሉ ከስሰዋል። ለደኅንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ነዋሪ ለቢቢሲ አፋን ኦሮሞ እንደገለጹት፤ ታጣቂዎቹ ከጉራጌ ዞን በመነሳት በፈጸሙት ጥቃት ሕፃናትን ጨምሮ ንጹኃን ዜጎች ላይ ጥቃት ፈጽመዋል። ከዚህ ቀደም ተደጋጋሚ ጥቃት ሲፈጸምበት በነበረው ኖኖ ወረዳ አሁን በተፈጸመው ጥቃት ቤታቸው ውስጥ እና ከቤት ውጭም የተገደሉ ሰዎች ቁጥር ሀያ ሁለት ደርሷል በማለት ነዋሪው ገልጸዋል። ይህንን የሟቾች ቁጥርን የሚያስተባብሉት የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ታጣቂዎቹ ከጉራጌ ዞን መነሳታቸውን ጠቅሰው ጥቃት ፈጻሚዎቹ እንደሚባለው የፋኖ ታጣቂዎች ሳይሆኑ ተራ ሌቦች ናቸው ብለዋል። በአካባቢው ትልቅ የጸጥታ ችግር እየፈጠሩ ያሉት የኦሮሞ ነጻነት ሠራዊት ታጣቂዎች ናቸው የሚሉት አቶ ወንዳፍራሽ ለፋኖ መንገድ የከፈቱት እነርሱ ናቸው። ፋኖ በሚል ስም የሚንቀሳቀሱት የመንግስትን ስርዓት ለመጣል የሚሞክሩ ሳይሆን ተራ ሌቦች ናቸው፣ በየመጠጥ ቤቱ የሚውሉ እና ማታ ማታ ጠመንጃ አንስተው ጥቃት የሚፈጽሙ ናቸው ብለዋል። በተመሳሳይ መልኩ ቢቢሲ ያነጋገራቸው የአካባቢው ነዋሪዎች ጥቃቱን የፈጸሙት ታጣቂዎች ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን ሄደው ከሰፈሩ ሰዎች መካከል ያሉ ታጣቂዎች ወደ ወረዳው ተመልሰው በመምጣት መሆኑን ተናግረዋል። ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን የሄዱት ሰዎች የኦሮሞ ነጻነት ጦር የሚፈጽመውን ጥቃት እንዲሁም በአካባቢው አስተዳደር ከመሬት ይዞታ ጋር በተያያዘ በወጣ አዲስ አሰራር ምክንያት መሆኑን ነዋሪዎች አመልክተዋል። በአካባቢው ከዚህ ቀደምም በሰው ሕይወት እና በንብረት ላይ ከባድ ጉዳት ያደረሱ ጥቃቶች በነዋሪዎች ላይ የተፈጸሙ ሲሆን የባለፈው ሳምንት ጥቃት ስድስተኛው መሆኑን አንድ ነዋሪ አስታውሰዋል። ጥቃት ፈጻሚዎቹ ወደ አካባቢው ሲደርሱ ህፃናት፣ አዛውንትና ሴቶችን እንኳን አያስተርፉም ያሉት ነዋሪው፣ ያገኙትን ሰው በሙሉ በጅምላ ነው የሚገሉት ብለዋል። በቅዳሜ ዕለት ጥቃቱ ከተገደሉት ሰዎች መካከል ሕፃናት፣ አረጋውያን እና ሴቶች እንደሚገኙበት ነዋሪው ጠቅሰው በጥቃቱ ተገድለዋል ብለው የሚሰጡት ቁጥር ግን ከወረዳው አስተዳዳሪ የተለየ ነው። ሌላ ቢቢሲ አፋን ኦሮሞ ያነጋገራቸው ነዋሪም ጥቃቱን የፈጸሙት ታጣቂዎች ከጉራጌ ክልል የመጡ ናቸው በማለት ጥቃቱን የፈጸሙት የኦሮሞ ነጻነት ጦር በሚያደርሰው ጥቃት እና ሕገወጥ የመሬት ወረራ ሳቢያ ከኖኖ ወረዳ የተፈናቀሉ ናቸው ሲሉም አክለዋል። የአካባቢው ሚሊሻዎች ነዋሪዎቹን ከጥቃት ለመከላከል ቢሞክሩም አቅማቸው ከታጣቂዎቹ ጋር ስላልተመጣጠነ ነዋሪዎቹን ማዳን እንዳልቻሉ ነዋሪው ተናግረዋል። የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ሉሌሳ እነዚህ ወገኖች የመንግስት የጸጥታ አካላት የኦሮሞ ነጻነት ሰራዊት ላይ ሲዘምት በሚያገኙት አጋጣሚ ጥቃት እንደሚፈጽም ይናገራሉ። ዓላማቸው በህገ ወጥ መንገድ ሰፍረው መሬት በመውረር ግብር በማይከፍሉበት መሬት ማግኘት ነው። ከመሬቱ ተፈናቅለናል አሁን መመለስ አለብን በሚል ነው ጥቃት የፈጸሙት። ይህ ግን ህልም ነው ሲሉ ተናግረዋል። ባለፉት ጥቂት ዓመታት ኖኖ ወረዳ በታጣቂዎች በተደጋጋሚ ጥቃት ከሚሰነዘርበት፣ ንጹሐን ከሚገደሉበት የኦሮሚያ አካባቢዎች መካከል አንዱ ሆኗል። ከዚህ ቀደም በኖኖ ወረዳ ሰርገኞችን ኢላማ ባደረገ ጥቃት ከ20 በላይ ሰዎች መገደላቸው ተዘግቧል። የአካባቢው ኮማንድ ፖስት ኃላፊ ጥቃቱን የፈጸሙት ጽንፈኛ የአማራ ታጣቂዎች ናቸው ያሉ ሲሆን አንድ ነዋሪ ደግሞ ጥቃቱ በማን እና በምን ምክንያት እንደተፈጸመ ግልጽ አይደለም ብለው ነበር። ለአሁን ያለን መረጃ ይህን ይመስላል። ለብርታቶቼ ቪዲዮውን ላይክ እና ሼር ማድረግ አትዘንጉ። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ አሌይኩም ወረሐመቱላህ ወበረካቱ